ምንድን ነው ስላቸው፣ ከጎን ድምፅ ስጩ ትሄድ እያለች ነው ሲሉኝ፣ ከጎን ሰጠዋለሁ ጠላት ድርቅ ይበል ድምፅ ኩልል ብሎ መጣ። እየነገረች ነበር እ ምን ሰማኋችሁ ምን ሰማኋችሁ? እዚህ ትሄድ ያው፣ የታለ ጥሩ ስላቸው፣ የእናንተ ዝግ ነበር፣ ብቻውን ነው ብለውኝ ነው። አዎ፣ ከጎን ጨምሬ ነው። ትሄድዬ፣ እንዴት ነህ? እኔ የምልሽ ይሄን ፊት ግን ለምንጅ? ማንን እየመሰልሽ እንደው ታውቂያለሽ? አንድ ነገረ ፈጅ ሰው እያለ እኛ ሰፈር ዝም ብሎ አይናዋሽ ከ ቁም ነገር አንድ ሰውዬ ለጨመዳ የሚባል ሰውዬ እኔ ከጨመዳ ጋማ አይመሳሰልም። የተሻላ ቤታ ነው። እና ሰውዬው ባህሪው መሰለሽ ቀበሌ ውስጥ ነው የሚሰራው፣ መጥሪያ በኪሱ ይዞ ነው የሚዞረው። እና ለክፉም ደግሞ አይነዋሽ ካላማረ ለቤት ታየው ብሎ እዛው መጥሪያ ይሰጥሻል። እሱን ይመስልሽ ቅድም እንኳን አነሳሁት። እሱን ከምመስል አሉባልተኛ፣ በየቀበሌ ወሬ የሚያቀብል ዶሮ የሚጠባ ሰው ከምመስል እንኳንም አወለቁትኝ። እሺ እንዴት ነህ ቴዲ? አለሁልሽ። እንዴት ነሽ ደማ ነኝ እንዴት ነ? ምን ላይ ነበራችሁ? አሁን ደግሞ ምን መስለሽ አንመስለሽ? አሁን ማያ ከሊፋ እንዲ፣ አንዴ ጸጉሬ እንደዚህ ያርገች ማያ ከሊፋ ነው። ማያ ከሊፋ ምትሉ አመስለሽ? ኮይስቲ ቆንጆ ነገር ላይ እንደዚህ ሻሉ፣ እንደዚህ ቆንጆ ሻሉ። ምን ማረግ ይቻላል? እንግዲህ ያው ስልኩም ተከፍሎበታል በዶላር የሚወጣው ህዝቡም ጥሩ ነገር ማየት ላይ ይፈልጋል ብዬ ነው ቆንጆ ፍጥራ ነጣ እና ጣብዬ ልምጣብዬ ነው። ሄድ እየተረዳኛለት የሆነ ላብራቶሪስ ቁጭ ብለሽ የሆነ ነገር እየቀመምሽ ያለሽ ኬሚስት። እና ታዲያ እስካሁን እየቀመምኩ አይደል? የቁጭ ብዬ ከዚህ በላይ ምን አለ እዚህ መዝገብ ላይ ጥርስ የተነከሰባቸው ሰዎች ናቸው የተመዝግበው፣ ያሉት። አረ የለም ለእኔ አንድ ጊዜ በቃ ገደልሽ ያነበብሽ ስትሳደኝ እንዴት አሉ እኮ መዝገቤ ላይ አሁንማ፣ ቀርቷላ ኖትስ ላይ እንትን ላይ ስልክ ላይ እኮ ይቀመጣል እኮ። ቀረ ድሮ በመዝገበ ቃላት ነበር፣ በቁጥር አንቀጽ ጽፈ። አሁን የለም፣ በስልክ ነው። ቁጭ ላለው እስኪ ዛሬ ፔጅ ስንት ላይ ያለው ይታያል። ገበየው መገርሳ መቀጥቀጥ አለበት። ገበየው መገርሳ ይቀጠቀጣል። ከዛ በኋላ ማናለች አንጥፎ ለማኛ እንደዚህ ያለ በቃ ስም እያወጣ ነው ምንቀጠቀጠው። ለሰሞኑ ግን ትቻለው ቅጥቀጣ ስራ ላይ ነው። ጀግና እንዲህ ነው፣ እራስሽን ማስከበር። ምን እናድርግ ታዲያ? ምስላው ባህሪ ታይቀታስታውሻለሽ የሆነ ሰዓት ላይ እኮ እኔ እኮ ጠይቀሽ ነበር ሄዲ ባክ እየሰደቡ አስቸገሩኝ። ንስደባቸው ስልሽ ንጁ ምናም ስልሽ በቃ አንተ ካልከኝማ ብለሽ፣ ከዛ በኋላ አስከበርሽ እራስሽ ነው። አላየህም እንዲ አርበድ ብቻ አርበድ በቃ፣ ዛት ሲት ይከባ ነው። አንተ ግን አትሳደብም፣ ደስ ይላሉ። ለነገሩ ወንድ ልጅ ምን ይሳደባል? እኔ የእኔ እስታይል የተለየ ነው። እኔ ስታይል አሳስኪ ነው አረሳስቻ ነው። አንተ ዝም ብለህ ወይ ባለፈው ወይ ወይ የሰራዊት አምላክ ያለ እንደ አንድ ስለ ቲክቶክ እንዳታወራብኝ ቴዲ፣ አንድ ነገር አንዲት ነገር እንዳታወራ መቼ ዕለት ኧረ ተወኝ፣ ኧረ ተወኝ። መቼ ዕለት የሆነ ነገር አውርታት። አይ ቲንክ እኔ አልሰማሁም ልብ ብዬ ከጆሮ ያልሰማሁም መሰለኝ። ተነካክቶ ቴዲዬ፣ የሆነ ነገር ያነካካው ነገር አለ መሰለኝ አቶ ፓስተር ዳብ ሲሄድብን ያደረ የዋለው። አሁንም ቴዲዬ የተሳሰን ስም እንዳያዳልጠንሽ ሰው እናጠራል። አንድ ቀን አጀንዳ ርግ እኳላት እኔ ማ ላስታርቅ ነበር አልተሳካምን ጋር ለመታረት እንደት ያስባል። አንደኛ እኔ በነገሮች ላይ እኔ በጣም ሎያል ልጅ ነኝ። ጓደኛ ካረቅሽ ነገ አንቺ የሆነ ነገር ምስጢር አለኝ ምናምን ምናምን የሚሳደብ ልጅ አለ። በጣም ሎያል ፍሬንድ ካረቅሽ እሱ ባለው ነገር አላውቅም። ላይክ ሁለታችሁ ማላችሁ ያለው ነገር አላውቅም፣ ግን እሱ ያለው ነገር የሆነ ነገር አለ። እንደዛ ከሆነ ስህተት ስህተት ስህተት አለብህ ብዬ ነው የማምነው። አንተም ደግሞ የእሱ የሆነ ነገር ተናግሯል። ምን ላውራው? ችግር የለውም። መቼ ደግሞ ነገር ይዛል። እኔ ምንሽ ልጁ አሁን እግዚአብሔር ምስክሬ ነው፣ ብሎክ ካደረግኩት እግዚአብሔር ነው ልሽ አመት ሆኑነ እኔ አሰላሳይ ይችላሉ መች ብሎክ እንዳድርም አይቸው አላውቅም። ግን በሆነ አጋጣሚ አሁን ስሙ ወይ በተባራሪ ምናምን ሲነሳ ስሜ ተጠርቷል ምናምን ብሎ ወይ እሱ አታክ ለማድረግ የተቀመጠ ይመስሏል። ብዙ ጊዜ ኮንተንት የሚፈልገው እንደዛ ነው። እና ምናልባት አላውቅም እንጂ በተረፈ አላቀው ማቀኝ። አንዴ በግሩፕ አድርገው ለሶስት ነው ለምናምን አውርቶኛል። ከዛ ውጭ አቀኝ አላቀው ሲ። እሱ ግን እሱ ያለው ግን በሌላ ነው። እኔ አሁን ስሰማው ያለበት ነገር አላውቅም። ሁለታችሁም ምን እንዳላት፣ ቴዲ ግን እሱ ያለው ምንድን ነው፣ ፍርድ ቤት ድረስ አቁሞ ሲከሱኝ አብሮ የነበረው ወይም ምስክር ውስጥ ነው እንደው አብሮ የነበረው እሱ ነው ብለው፣ እኔ ጻፍኩላት እስኪ እኔ እንደዚህ አይነት ነገር ውስጥ ስምገኝ፣ ነግ ጻፍኩላት እስኪ። ይሄ የቲክቶክ ላይ አስር ጊዜ ሲቀደዱ ጠይቄ ይኸው ጠየቅኩት። ኮ ጋይስ እንደዛ ለእኔ እኔ የተቀየምኩትኝ በዛ ነው። እኔ ፍርድ ቤት ድረስ ሲያቆሙኝ እሱ ያች ባለፈው ቆሻሻ ዝንባ መልካት እሷም ነበረች አብረው። ለዛ ነው የተቀየምኩት። አለ አረበምዳ ጭራሽ የሆለች ምን አልመሰለች። እዚያውን ቲክቶክ ላይ ሶሻል ሚዲያ ላይ የተለመደ ባህርያል አስር ጊዜ ይቀደዳሉ፣ አስር ጊዜ ይሰፋል። እንደዛ በእነሱ አይን ነው የሚያዩኝ። እንደዛ አይነት ልጅ አለ። ምን ላረግ። ጉዳዩ ምን እንደሆነ አላውቅም ሲጀመር ይሄ በቃ በራሱ በኢማጂኔሽን የሚፈጥረው ነገር ነው መሰለኝ። ወይ ከአንቺ ጋር አንድ ሰው ከተጣላ ከአንቺ ጋር ከተቀመጥኩኝ እነሱ ላይ የምናደባበት ወይም ደግሞ ከተጣላሽው ሰው ጋር አሁን አንዷ ብትጣያት ከአንቺ ጋር ታየችኝ እሷ ላይ ማደባባት ይመስላችኋል። እና በታሪክ አሁን ለምሳሌ ዮኒ ማኛ ማኛ፣ እዚህ ጋር ሌላ ሌላ ነገር ነው ያወራነው። ዮኒ ማኛ ጋር የዮኒ ማኛን ማያወድ ሰውዬ ቤቱን ይከፍትና እሱ ላይ እያደባ ነው ይመስለዋል። ግን የሚያውቁኝ ሰዎች ከእኔ ጋር አብሮ የነበሩ ሰዎች እንዲህ ያለ የተለከሰከሰ ነገር ላይ እንደማልገኝ ያውቃል በጣም ያውቃል። እና ዝም ብሎ የፈጠረው ነገር ነው። እንደው በምን ተናገርከው ሲሉት በቃችን እንትን ልበል ብሎ ነው እንጂ ያቅኛል የታቋሉ ሁን በምን አምናለው መሰለኝ ነገሮች ሪከርድ እንደ የሆነ ነው። አንዴ ምን ሆነ መሰለሽ በጣም የደበረኝ ፓርት ማለት ነው። የሆነ ቤት ገባሁኝ ገና የዛሬ ሶስት ዓመት አራት ዓመት ነው ስገባ እሱም ነበር ይሄን በጣም የሚያውቁ ሰዎች ያታሉ። እና ፕሬዚዳንት ማሚ ማሚ የሚባል የታውቂያለሽ? አውቃለሁ። እዛ ገብቼ የሆኑ ጥይት እያወራን እያለ ቆሰቆሰኝ ማለት ነው። ከዛ ደነገጥኩ። እኔ ዚ ነገ ሲናገር ሰምቸኋላት ለመጀመሪያ ጊዜ ቃሉን ብናገር፣ አይ ሰው እንሸማቀጥ ይችላል። እናትን እንዲህ ላድርጋት አለው። ፐብሊክ ሪከርድ ነው። እናትን እንዲህ ላድርጋት አለው ማን ማሜ ኖ ሆነ እያልሽው እየወጣ የሚባለው ልምድ እናትህን እንዲል አርጋት አለ። ይህ የሚያቅስባት ዘንድ መመለስ አለብኝ። ሪታሬት ማድረግ አለብኝ። ገባሽ? በሰዓቱ ማለት ነው። ዘን መለስኩለት ያለው ማለት ነው። በሌላ መንገድ ተመለስኩ። አሁን አንድ ሰው እናቴን ሰድቦ እንዴት አርጌ መመለስ እንዳለብኝ ለትነግሪኝ ያች እኔ መመለስበት የራሴ መንገድ ይኖረኛል። ዋንስ ቀይ መስመሬን ካለፍ የራሴ መንገድ አለ አለ ልክነኛ አ ለእግዚአብሔር እና ለሚያለም ለትላልቅ ሰዎች አምሮ ብዬ እንጂ በአምስቱም አቅጣጫ ማንም ጋር የሌለ ሚሳይል ኔጋል እንደ የትም ያልተነገሩ ስድቦች አሉ። ኔጋ ተፈለገ እና ከዛ በኋላ ምናምን በምን ይጫወታል መሰለሽ? ከዓመት በፊት የነበረ ነው። ሚስቴን ሰድቡ ምናምን ምናምን ይልሻል። ቤታ እኔ አሁን አንችን ስተችሽ ሚስቴ ባክግራውንድ ላይ ሆና እሰይ በላት አዎ ምናምን የምትል ከሆነ፣ አንቺ ምን ላይ ስሰጪ ለእኔም ለሚስቴም ብትሰጪ ትክክል ነሽ፣ ትክክል አርለሽ። እንዴት እንዴት ቴዲ ለምሳሌ እኔ ከሚስቴ ጋር ሆኜ አንቺን ብናገርሽ ወይም ደግሞ እኔ አንቺን ስሰድብሽ ሚስቴ ልክ ነው። ገባኝ፣ ገባኝ አንተ የምትለው ለምሳሌ ሁለት ሰዎች ሆነው ሁለቱም ሰዎች የስ በል ምናምን እያሉ ከኋላ እያጋጋሉ ካሉ ከመመለሳቸው ፊቸሪንግ ትገባለች። ወንዶች ሴቶችን ሲሳደብ ሰውን ሲሳደብ ዘንድ እንዴት መመለስ እንዳለብኝ ልነግርኝ አይገባም። ፊቸሪንግ ከገባች የዛሬ አንድ ዓመት ከምናምን የነበረ ነገር ነው ምናምን መልስ ስሰጥ ለእሷም ጭምር ጭምሮ መሆን ያለበት እንጂ አሁን አንዳንዱ መቶ ሚስትን ልምትናገራል ሚስትን እንዳልናገር ከፈለግ በግል ተጣላኝ። ቴርማር አማራነኝ ብዬ እንደ አማራ ግሩፕ አልሰበሰብም ወይ ስልጤነኝ ብዬ ከስልጤ ጋር አነካካም ወይ ኦሮሞነኝ ብዬ ኦሮሞን አላስታ